ኢትዮጵያ ብለ አነሳህና፣ ከዛ ልጀምር። እኔ ኦልዌይስ ቶፒክ ላይ ነው፣ በቶፒክ ነው የሚሄደው። ምናልባት ስላነሱት ግን ከአዱ አልነሳ። የዝንጀሮ ግልገል እናትየዋን ሲዘንብ ጤዛ ነው ሆድሽ ስር፣ ፀሐይ ሲሆን ጀርባሽ ላይ ትሸክምኛለሽ፣ እናቴ ወይ ፍቅርሻ አልገባኛለች አሉ ኢትዮጵያን ስቴት ኦውነርሺፕ እንሆናለን ሲሉ ነን። አማራ የሆነው ኃይል ኦሮሞን ጨምሮ አኢትዮጵያን ኪሱ ውስጥ ቁምጣ ውስጥ ይዞ መጓዝ ይፈልጋል። የኢትዮጵያ ድል ደግሞ የሁላችንም ነው ብሎ ሰው ሳያወድስ ደግሞ የራሱ ብቻ ያደርጋል። እና ገርሞኛል። ምናልባት ጥቁር አንበሶች የሚባሉት ሌንጨ ጉራቻ የሚባሉት እኔ ተወልጄ ያደኩበት አካባቢ ምዕራብ ኦሮሚያ ላይ ዋማ ቦነያ የሚባል አካባቢ አለና ጣሊያንን መዋጋት ሲያቅታቸው የእኛ ድሮ አያቶቻችን ሄሊኮፕተር መጥቶ ሶስት የጣሊያን ሄሊኮፕተሮች አርፈው ማታ ለነሱ ምግብ ሰጥተው ጭድ ነስንሰው ጭዱ ላይ እሳት አርገው ሄዶ እንዲያቃጥል አርገዋል። እና ሙዚየም አለ፣ ወለጋ ሙዚየም ላይ ሞተሩ የጣሊያን። የተዋጉት የእኛ አባቶች ናቸው። እናንተ ስለዚህ ዘጠኙ ጀነራል ብቻ ነው የምታወሩት እና እኔም ተወልጅ ያደግኩባት ሆሮ ጉዱላ እንደ ፍሌም እንደራ የሚባል የታወቀ በጣም ጎበዝ አርበኛ ነበረ። እሱ ሲዘፍን እንዲል ነበረ፣ አማሰኒን ሲላን ምቱ ፈረንጂን ኬሰን ፍቱ ይላል። አማሰኒ አያልቅ ፈረንጂ አይመጣ እኔ ዝም ብዬ ነው ተኩሶ ይላል። የሚገለው ሲተኩስ ባንዳውን ነው እንጂ አይመጣም፣ ጣሊያንን አላየ። ስለዚህ ምናልባት ትናንት ይችላል ሞሶሎኒ ይችላል ሞሶሎኒ ብለው ወደ ፊንፊኔ ያመጡት ዛሬም ሻቢያን ይዘ ተውፊፍ ሜል ሊያስጎበኙ ስለሚፈልጉ በባንዳነትም ከዘር ሊሆን ይችላል እና እንደዛ ብትወስዱት አድዋን ማውደስ የትግሉ ባለቤት የሆነው ሀይል እንዳያወድስ የራሳችሁ ስላደረጋችሁ ነው እና ለዛ እኔ አድዋን በሌላ ምልከታ ነው ማየው ኦሮሞ ታግሏል ባለድሉም ኦሮሞ ነው ግን ፈልጎት ሳይሆን ተገዶ እንደሆነን ነው። የኔ እንትኔ ቶፒኮች ላይ በደንብ ፈጠን አድርጌ እንትን ለማለት ፈልጋለሁ። ሻዕቢያ ስለ ኤርትራ ጉዳይ በተነሳ እና አብይ ወደ ሶማሊያ ሲሄዱ የግብፁ ውጭ ጉዳይ ሚኒስትር ደግሞ ወደ ኤርትራ ሄደዋል። ኤርትራ የዋር ክራይም በሰሜን ኢትዮጵያ የፈጸመችው ትታ እንድትወጣ የሚባለው አካባቢ ላይ አይ ቲንክ ለምን አሁን ተነሳ የሚለው ንጋራለሁ ቀድሞም ነበረ ሲዋደዱ አንድ ላይ የኢትዮጵያ ሉዓላዊነት መጀመሪያ ያስመጣው የፒፒ መንግስት ነው ብዬ አምናለሁ። ለምን ጋብዘው ሀገራቸው እንዲዋጉ ህዝቧን የራሱን ህዝብ የሚያስተዳደሩን ህዝብ የትግራይ ህዝብ የኢትዮጵያ ህዝብ ነው። የሌላ ፖለቲካ ሊሆን የለ ሉዓላዊነትን ያስደፈረው መንግስት ነው። ስለዚህ አሁንም አሸሸ ገዳይ እያለ አብሮት ዘፍኖ። አይችልም ሶሎኒ ያለው ሌላውን ሊያደርግ ቂጡን እዛ ስሮ የሚዋጋው ሀይልም ቢሆን ያመጣውን ፒፒ ቢሆን ያ ነው ምናልባት ኦነግ እንደዚህ ላል ወይ የኦነግ ደጋፊ ስለሆንክ ድሮ ኤርትራ ነበራችሁ ካለ ኤርትራ በነበረበት ጊዜ የኦነግ የውሃትን የበላይነት ያለው ስርዓቱ እንጂ ኢትዮጵያ ናፈርሳሉ ብሎ ሲዋጋ አልነበረም ሻእቢያንም ደግሞ እንድዱ እንኳን እጅ እያሳየ ሊመራ አልመጣም ሻቢያ እኮ በምዕራብ ኦሮሚያ ላይ 1980ዎቹ አካባቢ እነ ዳውድ ወታደር በነበሩበት ሰዓት ሊዋጉ መጥተው እናንተ ደርግን ለመጣል ካልሆነ በቀር እዚህ ቢዝነስ አለን ብላችሁ የምትመጡ ሆነ ተብሎ ነው ትቶ የገቡት። ግዳችሁ ማንበብ ትችላላችሁ። ስለዚህ እዛው ቢደረገ፣ የቀይ ባህር ጉዳይ ምናልባት አንድ ወንድሜ ያነሳው ነገር አለ። ግን የብስ መንገድ ስለሌለ ነው እንጂ ከኤርትራ ጋር ሳትጋፈጥ ቀይ ባህር ባለቤትነት መጠየቅ እኔ ችግር መስሎ አይታየኝም። ግን ሀው የሚለው ጉዳይ ታክቲክ የሚፈልግ ነው። ኮንስፓይረሲ እሱ ላይ ይሄ የአማራ ክልል አካባቢ ያለው አይ ቲንክ ብልጽግና ብቻ ሳይሆን አማራ ክልል አካባቢ ከዚህም በፊት አንስቻለሁ። አማራ ክልል አካባቢ ለሚጠፋው ጥፋት ሁሉም ተጠያቂ ነው። ስለዚህ የሚጠየቁበት አኳሃንና ማግኔት ሄዱ ይለያያል። የራስንም ማየት ጥሩ ይመስለኛል። መምህራን እዛ አካባቢ ላይ አንድ እንዲያውም ሁለት ዶክተሮች ለምርመራ ሄደው ተገለዋል። ፒፒ አይደለም የገደላቸው ሁሉም ገዳይ ስለሆነ እዛ አካባቢ ላይ ኮሌክቲቭ ሪስፖንሲቢሊቲ ነው መምጣት ያለበት። ለአማራ ሕዝብ ከዚህም በፊት ተናግር ያለ አንድ የአማራ አባት በሰከንድ አልወሰደባቸውም፣ ግንባራቸውን ተደፍቶ ሲባል መንግስት አይደለም ያንን የገደለው፣ እና ሁለቱም ተጠያቂ ስለሆኑ ኮሌክቲቭ ሪስፖንሲቢሊቲ ቢሆን ሴም ቲንግ ኦሮሚያ አካባቢ ለሚፈጠረው ሁሉም ኮሌክቲቭ ሪስፖንስቢሊቲ መውሰድ አለበት የሚል ስታንድ አለኝ። አሊያንስን በተመለከተ አያናም አንስቶታል፣ መሮም ተናግሯል፣ ኦነግም መግለጫ አውጥቷል። በደብረ ብርሃን ቲፒኤልኤፍ ሲደርስ እኮ ፊንፍኔ መግባት የለበትም ብሎ መጀመሪያ መግለጫ ያወጣው ኦነግ ነው። እነዳውድ መምጣት እንደሌለበት መግለጫ አውጥተዋል። አሊያንስ በኮማንድ በሚሊተሪ በኩል ፈጥረን ልናደርግ እንችላለን ብሎ ያነሳውን ኦላም በኋላ ላይ የጋራ አጀንዳ መፍጠር አይቻልም፣ የጋራ ጠላት ብቻ ነው ያለው የሚለው ላይ ያነሱት መግለጫዎች አሉ። መሮም ከሚያስፈልግ ሀይል ጋር መታገል እንችላለን ነው ያለው እንጂ እኔ በበኩሌ የኦሮሞ ትግል ለማንም አስጊ አይደለም። ከማንም ጋርም ደግሞ ተለጣፊ አይደለም። ክሊር ኮዝ ነው ያለው የኦሮሞ ትግል ክሊር የሆነ መስዋዕትነት ተከፍሎበታል። የኦሮሞን ካምፕ አሊያንስ ሊሆንለት ብሎ የሚለምነው ሌላ ነው መሆን ያለበት እንጂ ክሊር የሆነ ኮዝ ኖሮት ቲንክ ለአሊያንስ ቲፒኤልኤፍ ቆለጣችን ላይ አስሮ ጠርሙስ አንጠልጥሎ ሲደበድብና የጎዳው ኦነግና የኦነግ አባላትን ነው። ፋኖ የምትለውም ዛሬ እንደ አክቲቭ ጄኖሳይድ ነው ብሎ እዚህ ጋር የሚፎክረው ክሊር የሆነ አጀንዳ የለውም። ፒፒን የኮመን ጠላት ቢኖረንም ኮመን አጀንዳ ለማምጣት እንደ ትናንቱ እኔ መነሻዬ እዚህ ሆኖ መድረሻዬ እዚያ ብሎ አንተን የሚያዳቅል ከሆነ ኮመን አንደስታንዲንግ የለም። ያንንም ልታደርግ አሊያንስ ስትፈጥር የትግል አቅጣጫ መነሻና መድረሻው ማኒፌስቶ ክሊር ሲቀመጥ ነው። የሆነ ማኒፌስቶ ከሌለው ጋር አሊያንስ የሚባለው ነገር አይታየኝም። ከአጀንዳ ውጭ የተወረወሩ ነገሮችን ምናልባት ዶክተር መረራ ሲያወራ ሳያስበው ያወራው ብሎ ወንድሜ ስለ ፋርክ ስለ ኮሎምቢያ የሚያጠና ወንድም ቅድም አንስቷል። ዶክተር መራራ ሳያስቡ አያወሩም። እና ትንሽ በሌቨላችን ያሉትን ሰዎች ብንተቻቸው ጥሩ ይመስለኛል። ቅድምም ሁሌም አነሳለሁ። አዲስ ታይምስ በጣም አፕዴት አድርግ ራስህን። አያና መልሶለታል። ኦነግ ፍንፍኔ ላይ ስብሰባ እያረገ ፋኖ ቢመጣ ያለው ምን ያህል የአገሪቷን ፖለቲካ እንደምንረዳ ከዚህም በፊትም ተናግር ያለው ስለ ጀነራሎቹ ምደባ ላይ የሰሜን ኢዝ የመከላከያ መረጃ የሆነውን የሰሜዝ ኢዝ ብሎ ሲያነብ ነበረ እና ራስን አክቲቭ ማድረግ ጥሩ ነው። አስታጥቀናቸዋል ብሎ አላ ብዬ ላልከው እኔ ከዚህም በፊት መሮን ኢንተርቪው አድርጌው ነበረ። መንግስት ያስታጥቃችኋል ይባላል ብዬ ስጠይቀው የመለሰልኝ አዎ አለ። እንዴት ነው የሚያስታጥቀን ያልሰለጠነ ወታደርና አላማ የሌለው ፈሪ ወታደር አስታጥቆ ይልካል። እኛ ደግሞ ከነሱ እየገደልን እንቀበላለን። ኢንዳይሬክት አስታጥቀናል ማለት ነው ብሎ አፍ ይዞ ነበር እና ኦነግ ከፒፒ ጋር ምንም እንትን የሚያደርጋቸው የለም። ምናልባት አቶ ሊደቱ ያነሱት የምርጫ ምናምን የሚለው እኔ ምርጫ መሳተፍ አማራጭ ነው ብዬ ነው የማነሳው። ቴዲ ለምን መሸሽ ሳይሆን ህዝብን አደራጅቶ በአብላጫ የራስን ፖለቲካ ሽጠ ማሸነፍ ስለምትችል መሳተፉ ጥሩ ነው የሚል ነው ማነሳው። ለቀሩት ደግሞ ወደኋላ መመለስ እችላለው። ተንክ ዩ ራጁ ወደ